መሆናቸውን በልቤ አምኜ በአፌ እመሰክራለሁ።

አጅሬሽንም መረተኝ ነው የምትከፍል። ሁለት ጊዜ ነው አጅሬሽን የሚከፈለሽ፣ እንደኛ አንዴ አይደለም ሁለቴ ነው የሚከፈለሽ እና ትልቅ ስጦታ ነው ያገኘሽ። ወላሂ አልሐምዱሊላህ ረቢልዓለሚን እና ዛሬ ሙስሊም ስትሆኚ ነቢያችን ስላ ስለም እንዳሉት ምንድን ነው ያሉት መሰለሽ? አልኢስላሙ የጅቡ ማቀብለሁ ከበስተፊቱ ያለውን ያብሳል ብሏል። በዛሬ ነጻ ነሽ፣ አንድ ነገር የለብሽ ንሰት ያልሽ ነጻ ነሽ ዛሬ ከሁላችንም በላይነሽ ነሽ። እና አደራሽ ለእኔ አደራሽ ለኔዶ አድርጊልኝ እሺ፣ እንዳትረሽ። እና በኋላ አዲስ ማለት ስለምትወድ አሰላሙ አሌይኩም እሷ ትልሻለች። ቅድሚያ እሰጣታለሁ ለእህቴ። አሁን መጀመሪያ ኔ ሀሳቦች ልናገር። ስለዚህ እንሻአላህ እንኳን በረታሽልን፣ እንኳን ለዚህ በቃሽልን፣ እንኳን እህታችን ሆንሽ፣ እንኳን ፊርደውስ ሆንሽልን። አይ ቲንክ ፊርደውስ ነው የምትሆኒ ከናርዶስ ወደ ፊርደውስ ይመስለኛል። ምናልባት ወይ ደግሞ የምትወጁ ስም ካለ ኢንሻላ የኢሻ ሰላትን እንደምትሰግጂ ቅድም የሆነ ትንቢት ነገር ነበር፣ ከላይና እዛ ሰውየው ያው ከዚህ ከታች ያለው ማለት ነው። እና ኢንሻላህ የኢሻ ሰላትን ትሰግጃለሽ፣ ሻወር ትወስጃለሽ። ከዛ በኋላ እንግዲህ ያለውን እኔ በቃ ነርበሱኝ ያለሁ ማውራት አልቻልኩም። ና እ አልሐምዱሊላ ረቢል ዓለሚን ለአላህ ምስጋና ይገባው። እሺ አዲስ፣ አሰላሙ አሌይኩም ባያትና፣ ቶሎ ሀሳብሽን ስጪና ከዛ በኋላ ቢንት ሙስሊምን አስገቧት። ቶሎ አንድ ሰው ያውራና ቢንት ሙስሊም ትግባ። ይዛት ትሄዳለች ማለት ነው፣ ቀጥታ ወደ ትምህርት ቦታ። ማሻላ እንኳን ለዚህ በቀን ቀና አበቃችሁ። ቀጥይ አላሁ አክበር አላሁ አክበር አላሁ አክበር ማለት ነው። እና ትናንትናትና በኮሜንት ትጽፍልኛለ ትጽፍልኛል እ ምንድንነው የምትለችል ብስ የተጨነቀኩ ከዚ ውስጥ መግባት ትፈልጋለች ሲሆ ስታዝ ጋ ትግባ ብለን ገባችው ነፍስ ስታደርግ ስትፈልግ ፈጣሪዋን እውነት መጋረድ አይችልም እና

ይስቅ ትንቢተኛ ባለራዩ አለ። እሺ የለም መሰለኝ። እሺ በቃ መተ ቢንተ ሙስሊምን አንድ ያስገባት የታለች ቢንት ኢስላም እና እንደዛ እናደርጋለን። ስምሽን ማን ልበልልሽ? ፊርደውስ ሲመችሻል ወይስ አይሻ የምትወጂው ምናምን ስም አለ ስም አለ ይስልምና ስ እናንተ አጥልሽ ሳሪያኖርም ግን አይሻ ተወልደ ዛሬ ብትኖር አይሻ ነበር የምትላ። አይሻ ተወዳለች በጣም። አይሻ በጣም ምርጥ ስም ነው። በነገራችን ላይ ወላሂ፣ እኔ በቃ ጀነት የጀነት በጣም ፍቅር ስላላት ፊርዳውስ ብትሆን ደስ ይለኛል። የጀነት ፍቅር አላት እና በጣም ደስ ብሏት ነበር ስለ ጀነት ቅድምስ ነግራት ስለዚህ ፊርዳውስ ማለት የጀነት ታላቁ ቦታ ነው። እሺ እና በዛ በተሰየሚ ደስ ይለኛል፣ ፊርዳውስ ቢሆን ደስ ይለኛል። ኡስታዝ ጀማል አለ ሰጆ አላችሁ ኢስሀቅ አንድ ያወሩ እና ይለይላችሁ። አሬ እስኪ እንዲ ላፍ እንደው እንዲ ምን ስሚ ዞን ዛሬን አሁነን አይመጡም። ቢስሚላህ ማሻ አላህ። አላሁ አክበር አላሁ አክበር አላሁ አክበር ይህታችን ቅድም ወገናችን ነበሽ። አሁን ይህታችን የአላህ ባር ሆነሻል። የነቢ ለ ስላት ሰላም ተከታይ ይሆነሻል። መቶ ሀ አራት ሺ ነቢያቶች የተላኩበት እስልምና ተቀብለሻል። ቅድም ኢብራሂም እንዳለው አልእስላም የጅቡ ማቀብለ ለምና አሁን ከደቂቃዎች በፊት ከተፈጠርሽበት በት ጀምሮ ማነ ከደቂቃዎች በፊት እስከነበርሽበት ሁኔታ የሰራሽ ወንጀል ሚኒሚዩን ሚን ሁሉ ተምሮልሻል።

አላህ መልካም ነው የፈለገለት ሰው በአኸይረ ዱኒያው ከፍ ያ ሊያደርገው የፈለገ ሰው በዱኒያ ሀብቱን በአኸይረ ደግሞ ጀነት ሊሰጠው የፈለገ ሰው ኢማን ነው፣ እምነት ነው፣ እስልምና ነው የሚሰጠው ብለዋል። እና እንኳን ደስ አለሽ ከኔ በላይ ወንድሞቹም እህቶችም ስላሉ ኢንሻአላህ፣ ከታች አላችሁ እኔ እንዋርጣለን፣ አብሽሩ ደሳችሁን ትገልጻላችሁ። መቀጠል ደግሞ መለም የሽኩሩና ስላ የሽኩሩላህ ነቢ ዓለይሂ ሰላቱ ወሰላም ሰዎቹን የላይመሰግን ሰው አላህን አይመሰግንም ላሉ። ኢብራሂም ወንድማችን አላህ ይጨምርልህ። ጉጉትህ፣ ፍላጎትህ እ ከሚሰልሙ ሰዎች በላይ የሚያጓጓኝ ማለት ነው የአንተ ጉጉት ነው። እና አላህ ይጠብቅ በዚህ ጉጉት ላይ በዚህ ፍላጎት ላይ እውቀትንም ደግሞ የኸላስም አላህ ይስጥህ። እንወድሃለን፣ እናከብራለን። የአንተን ቀልብ ከማስበርም ደግሞ አላህ ይጠብቀን እኛን ማለት ነው። የምር በጣም በጣም ካሁን በኋላ ብዙ ተስፋ አለን። አንተ የምትፈልገው ነገር ሁሉ ደግሞ አላህ ያሳካልን። እኔ ረቢሽ ረሕሊ ሰድሪ ወየሲርሊ አምሪ ወህሉል ዑቅደተን ሚን ሊሳኒ ብለህ ሲጀምር ድዋውን ማለት ነው በጣም ንምፈራለን ደግሞ አድርጎልሃል። ሰላም አለይኩም ወረሕመቱላህ ወበረካቱ። ኦኬ ሀጂ ከመናገራቸው በፊት ስሚዙ አሰላሙ አለይኩም የሚስቱ ቤንትም ከአንድ ነገር ሴሪየስነስ ኦፍ ሴሪየስነስ አንድ ነገር ምክር ልስጥና፣ እኔም ወደ ደስ ይለኛል። እቴ አሁን ሰልመሻል፣ ናው ሙስሊም ነሽ። ከዚህ ደቂቃ በኋላ አንቺ የእኛ እህታችን ነሽ። የአኪራ እህታችን ነሽ። እዚህ ጋር የምታየው ሰባት መቶ ምናምን ሰው ሳይሆን በሚሊየንስ የሚከተሉትን ሃይማኖት ነው ልትከተል የመጣሽ አንዱን አላ ልታመልኪ እንደመሆኑ መጠን ወደ ትምህርት ነው ማ ያለብሽ ቅጥር ቤቶች ባቴጂ እንደ አድቫይስ ከዚህ በኋላ እውቀትን እስከምትይዥ ሽሽግ ብለሽ ስራችንስ፣ ባይሆን እኛም ተደብቀን ብንማር እንመርጥ ነበረ። ምናልባት አላ ይህኔ መንገድ በአደባባይ ያወጣውና፣ ግን እንደ ምርጫ ግን ኦልሬዲ መርጠሽ የመጣሽበትን ሃይማኖት መማር ያስፈልጋል። እውቀትን መያዝ እኛ ሴቶች ደግሞ እውቀትን ከያዝን የእኛ ዌፐን ነው ምንድነው? እሱ ነው ያንን በደንብ እስካብላላን እስኪያሽ ድረስ አንችል ነገ ማያቅፍሽ ጀግና ሴት ሆኛለች። ስለዚህ እኔ የምመኝልሽ እንደ ሀሳብ እህት ለእህት ማለት ነው፣ እህት ቤንት አለች ግሩፖች አሉ የሚያስቀሩ እህት ወንድሞች አሉ። እዛ ውስጥ ፎከስ ማድረግ ከቻልሽ ወንድሞች ጋር እና ብሎ ጋርእና ይሳ ጋር ኡስታዝ ጋር ከስር እየገባሽ እኛ ጋር እየመማሩ ላይ ፎከስ ማድረግ ያስፈልጋል። እዚህ እዛ ያን መጥቶ ለምን ሰለምሽ ሲልሽ አሁን ላይ መመለስ ራሱ ግዴታ የለብሽም። የኔ እህት እንኳን ስለ ክርስቲያን ወይ ለሌላ እምነት ቀርቶ ለገዛቱ ወንድሞችሽ አለመመለስ ገዝ አሁን ላይ እውቀት መያዝ ከራስሽ ጋር ይሄ ነገር እውነት የያዝ ነው። አሁን እውነት ገብቶሻል መብላላት አለበት ላይ ከውስጥ ጋሁን ያሹ ስሚዞ እንደሚለው ዘለበቱን ነው። ወደ ዘለበቱን ይዘሽ ክላይም ወደ ላይ መውጣት ነው ያለብሽ እንጂ ወደኋላ መውረድ የለብሽ። ቢኮዝ መውረድ ላይ ያለው ሞት፣ ቅዠት የመሳሰሉት ነገሮች ናቸው። ስለዚህ አንቺ ያንን አሸንፈሽ አሁን ሞት አንቺ ላይ ስልጣን የለው ከዚህ ስታልፊ ቀጥታ ወደ ፈጣሪች ነው ያንን ይህንን ቀጥተኛውን የባለፈው አይቆጠርማ ከዚህ በኋላ ግን አንድ መዝገብሽን እያሳመርሽ ነው ምትሉት እና ጻልጅ ነሽ አንቺ አሁን እንደ ጻልጅ እኛ ልንከባከብሽ ከጎንሽ ልንሆን